ከ960 በላይ የኦሮሚያ ክልል የጥቃቅንና አነስተኛ ማኅበራት አሁን ወደ መካከለኛ ደረጃ ተሸጋግረዋል። እነዚህ ማኅበራት የገንዘብ አቅማቸው ከ አንድ ነጥብ አምስት ሚሊዮን የበለጡ እያንዳንዳቸውም ከአምስት ሰዎች በላይ የስራ እድልን የፈጠሩ ናቸው ተብሏል። ወደ መካከለኛ የተሸጋገሩትን ማህበራት እውቅና ለመስጠት በነቀምቴ ከተማ የተገኙት የፌዴሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከአካባቢው ማህበረሰብ የክብር አቀባበል ተደርጎላቸዋል። የሀገር ሽማግሌዎችም ከፍተኛውን ባህላዊ ሽልማት አበርክተውላቸዋል። ጠቅላይ ሚኒስትሩ የሀገሪቱን ዋና የስራ አጥነት ችግር ለመፍታት ዋናው ትኩረታችን የማህበራቱን ደረጃ ማሳደግ ነው ብለዋል። ለዚህም እየተወሰዱ ያሉ አስተዳደራዊ ማሻሻያዎች በዘላቂነት እንደሚቀጥሉ ተናግረዋል። የኦሮሞ ሕዝብ ወሊ ገለን አላገሉ እንደሚለው እኛም ልዩ ትኩረት የተሰጣቸውን የወጣቶቻችንን የስራ አጥነት እንዲሁም የመልካም አስተዳደርን ችግሮች መቅረፍ ጊዜ የማይሰጠው አንገብጋቢ ጉዳይ መሆኑን ተማምነን በአንድነት ብሩህ የጥልቅ ተሃድሶ ጉዟችንን በስኬት ጀምረናል። በእርግጥም ዋነኛው ጠላታችን የሆኑትን ድህነትንና ስራ አጥነትን ለመቅረፍ በአንድነት መቆም የምርጫ ብቻ ሳይሆን የህልውና ጥያቄ በመሆኑ ከመቼውም ጊዜ በላይ አንድ ሆነን ይህንን አይምሬ ጠላታችንን በጽናት መታገል ያለብን ይሆናል። ለፍትሐዊ ሀብት ክፍፍል፣ ለማኒፋክቸሪንግ ዘርፍ እድገት የጥቃቅን አነስተኛና መካከለኛ ኢንተርፕራይዞች ከመንግስት ለሚደረግ ድጋፍ ቅድሚያ ይሰጣቸዋል ብለዋል ጠቅላይ ሚኒስትሩ። የግብርና ዘርፉ ማደግ ለፈጠረው የዜጎች ፍላጎት መጨመር የማህበራቱ እድገት ምላሽ ይሆናልም ብለዋል። ጠቅላይ ሚኒስትሩ እንደሚሉት ይህ ለሴቶች ለዩኒቨርስቲ ምሩቃንና በአጠቃላይ ለወጣቶች ፍትሐዊ ተጠቃሚነት መሰረት ይሆናል። የተማሩ ወጣቶቻችን በጋራና በተናጠል የተጠና እና በእውቀት የሚመራ ግብርና ልማታችን የጀርባ አጥንት ሆነው መሰማራት ያለባቸው ይሆናል። መንግስት ለነዚህ ውጥኖች መሳካት አስፈላጊውን ድጋፍ ማድረግ እንደጀመረ ሁሉ በስፋትና በጥራት እንዲፈጸም ድጋፉን አጠናክሮ ይቀጥላል። የኦሮሚያ ክልል ርዕሰ መስተዳድር አቶ ለማ መገርሳ አሁን የተጀመረው የአሰራር ለውጥ የዘርፉን ችግሮች እያቃለለ እንደሆነ ተናግረዋል። እናም ወደ መካከለኛ የተሸጋገሩት ማህበራት በራሳቸው ተጨማሪ የመፍትሄ መንገድ የሚከፍቱ ናቸው ብለዋቸዋል። የኦሮሚያ መንግስት የዘርፉን ችግሮች ለመፍታት በአዲስ አደረጃጀት መስራት ጀምረዋል። ይህንን ስራ ጠንክረን ከሠራን በርካታ ሚሊዮነሮችን ማፍራት እንችላለን። ትኩረታችን ጥቃቅንና አነስተኛ ማኅበራትን ወደ መካከለኛ ደረጃ እንዲሸጋገሩ ላይ ያደረግነው የሚፈጥሩት የሥራ ዕድል ከፍተኛ ስለሆነ ነው። የማኅበራቱ ሽግግር ለአዳዲሶቹ ቦታ በመልቀቅና ወደ ከፍተኛ ለሚሸጋገሩትም ዕድሉን የሚያሰፉ ናቸው ተብሏል። በተለይም የሁለት መቶ ሰማንያዎቹ ሞዴል ማኅበራት ተሞክሮ ለመጪዎቹ የእድገት ተስፋ ላደጉትም ተምሳሌታዊ ማበረታቻ እንደሚሆን እምነት ተጥሎባቸዋል። ለኢቢሲ ተአምራየ ወንድማገኝ ነቀምቴ።